በቃ እሱ ወደ ፀበል ውሰዳቸው። በቃ እኔ እኮ ማጋጋ፣ እሺ ምንድን ነው ማድረግ ያለብን? እሺ ቆይ፣ ችግር ከህይወታችን ማጥፋት ምን ንችለው? ምን ማድረግ አለብን? ውብዬ ደህና ነች? ሰላም እንዴት ናቸው፣ የተወደዳችሁ ውድ ቤተሰቦቻችን ደህና ናቸው? እግዚአብሔር ይመስገን፣ እኛ በጣም ደህና ነን። ሰላም እንዴት ነች? ሰላም ቢያቸው፣ ወደ ቤተሰቦቻችን ሰላም። ሰላም እንዴት ናችሁ፣ የተወደዳችሁ ውድ ቤተሰቦቻችን ደህና ናቸው ወይ? እኛ ያለን ደህና ነን፣ እግዚአብሔር ይመስገን። የተፈጠረውን ነገር እያያችሁ ነው። በጣም ደንግጫለሁ እኔ። ስልክ አሹ ላይ እንደዛ አይነት ነገር ይፈጠራል ብዬ ገምቼ አላውቅም፣ እና ያለውን ነገር በጣም ከባድ ነው ማለት አቡ ላይ የተሰራውን ነገር በጣም ከባድ ነገር ነው። እኔም ከዚህ በኋላ ለመንካት በጣም ፈርቻለሁ ለራሴ ና ያለውን ነገር በጣም ያስፈራል። አሽ ወንድሜ ማለት በቃ ውብ ስማ እንደዚህ ያጋጥመዋል ብዬ አስቤ አላውቅም ነበር፣ ግን ያለውን ነገር በጣም ከባድ ነው። አዎ እንግዲህ ቤተሰብ ያው እኔ በራሴ ኬዝ እንግዲህ ትንሽ ርቄ ነበር ከነሱ። እንግዲህ ይህን ነገር እንግዲህ ሰምቼ ያለሁት ገና መስማቴ ነውና ሁሉንም ነገር በጣም አዝኛለሁ። በጣም ነው የደነገጥኩት ስሰማ አልጠበቅኩም። እንግዲህ ዛሬ ሰፈር ውብዬ ጋር ምናምን አይደለንም እንግዲህ ውብዬ ጋር ውብዬን ጥለናት እንግዲህ አሹን ለመጠየቅ መተናል። ሌላ ቦታ ዞላ ጋር መተናል። ነዞላ ቤት እንግዲህ አሹ እንግዲህ አንድ ቀን ሆኖታል። እንደዚህ ከሆነ በጣም ነው ያስደነገጠን። እኔም ልሞክር ነበረ ያንን ነገር ግን አሹ ቀደመ እንግዲህ ራሱ ላይ ችግር ፈጥሯል። እንግዲህ በጣም ነው ያዘንኩት። የሆነ ነገርም ሳኒዝ ነው እንግዲህ ደንግጠ ነው የመጣ ነው ውብዬ ሂዱ ብላ ነው እንግዲህ። ውብዬ መምጣታችን ማላስና ታውቃላችሁ፣ እኛ ነበርን እንግዲህ ከውብዬ ጋር ደግሞ እናገናኘዋለን በቪዲዮ ኮን። በጣም አዎ፣ ልክ ነህና፣ አሹ ወንድሜ ያጋጥምህን ነገር እኔ በጣም አዝኛለሁ። በጣም የሚያሳዝን ነገር ነው እና ላንተ ይሄ አይገባህም ማለት ናሂ ለመመለስ ያለውን ነገር እንዲፈታ ብሎ ነው እነዚህን ያደረገው። ግን አንድ አንዴ የሆነ ነገር ገፍተህ ስትሄድ የሆነ አደጋ ነገር አለውና እኔ መጀመሪያ ተው ብየው ነበረ። ቀስ ብለን ቀስ እያለን እያዋዛን እንጂ በአንዴ እንዲገፍተው ነው አይሆንም። በቃ እሷ አንዴ እንትን ብላ ስለተነሳች ያለውን ነገር በጣም ከባድ ስለሆነ እና አሁን ዞላ ጋር ልንሄድ ነው፣ አሹ ያለውን ነገር ለመጠየቅ ማለት ነው። አው እንግዲህ ያ ትንሽ አርፍደናል። ቆይታ እኛ እንደምንሄድ ምናምን አያቅም፣ እንደሚመጣ እሱ ጋር አያቅም። እና እንግዲህ እኛ አርፍደናል፣ እንግዲህ ምንም ማድረግ አንችልም። አልተመቸኝም፣ እኔም እሷም አልተመቻትም። እንግዲህ ያው በጣም አዝነናል አሹ ላይ በተፈጠረው ነገር በጣም ነው አዝን ነው። እንግዲህ ያው ዞላ ጋር ነው ያለው። ለዞላ ደውለናል፣ እንግዲህ አሹ አያቅም፣ ያው ለዞላ ደውለን እንደምንመጣ ነግረነዋል። እንግዲህ ዞላ እየጠበቀ ነው አሹን የተንከባከበ ያለው ያው እግዚአብሔር ይስጠው። እንደ ጓደኛ ከጎኑ ያለው ዞላ ነው እና እንግዲህ እኔ ነበርኩ መሆን የማስፈልገው፣ ግን ዞላም ከኔ የበለጠ ከኛም የበለጠ ለሱ እየሆነው ነው እና በጣም ማመስገን ፈልጋለሁ ዞላንም። ማለት እኔ ዞላ መልካም ልጅ ነው፣ አጠገቡ ሆኖ ጓደኛ ነው ብለው ያለውን ነገር የተፈጠረውን ነገር ሁሉም ነገር ተቃቁሞ ከሱ ጋር ነው ያለው እና በጣም እንዲያውም እያስቸገረኝ ነው ምናምን እያለኝ ነበር በስልክ ቅድም ስናወራው። እና በቃ ማለት በዚህ አጋጣሚ እናመሰግናለን ዞላ ማለት ወንድማችን አልፊ የተንከባከብከው ስላለከ ጎን ስላለክ እናመሰግናለን። እግዚአብሔር እንግዲህ ውለታ ይክፈለው። እንግዲህ ቤተሰብ እኛ በጣም ነው የደከመን ስለነናሂም ማውራት እዚህ ሁሌ እየመጣ ሚዲያ ላይ ወደ እናንተ ማውራት ስለደከመ ስለሰለቸን ነው እና በጣም ነው የደከመን። ሁሌ ስለነናሂ ስናወራ ስለውብዬ ስናወራ ያው ምንም ይለወጥ ነገር የለም፣ እስካሁን ድረስ ሞክረናል። አሁንም አሹም የታገለ ነው። እንግዲህ አሹን ለናሂ አስቦ ነው፣ ለጓደኛው አስቦ ነው። እንግዲህ በጣም ብዙ አመት ሆኖቸዋል፣ ሀያ ምናምን አመት ማለት በጣም አስራ ምናምን ዓመት አንድ ለጓደኝነት በጣም ረጅም ነው፣ እና ያው ለጓደኛው ማይሆነው ነገር የለም። እንግዲህ አይታችኋል። እንግዲህ አሹንም ሄደን እንግዲህ እንጠይቋለን። ምንም ነገር ሳንይዝ ነው ደንግጠን ነው የመጣ ነው። ይህንንም ቪዲዮ የምንቀርጸው ደንግጠን ነው፣ እናንተ ማወቅ እንዳለባችሁ እንድታቁ ነው። እና ለዛ ነው የቪዲዮ እያስቀረጥንም ያለ ነው። እንግዲህ ሰፈርነን እነሱ ሰፈርነን እንግዲህ ሄደን ቤት ገብተን ዞላን አሹን እናገኘዋለን እና እንግዲህ ቤተሰብ ሰፈር ነን። እንግዲህ ዞላም ይመጣል። ያ ሳንናገር ረሳን። እንግዲህ ያ በፌስታል ይዘነዋል እንግዲህ ነጠላ ነው። እኛ እናስፈልገዋለን። እንግዲህ ለዞላ እምቢ ያለው ነው፣ ያስቸገረው ነው። ግን እስኪ ለኛ እምቢ አይልም ብለን ያው ከውብዬም ከውብዬም ነው የመጣ ነውና ውብዬ ልካን ነውና እንግዲህ ይህንን ነጠላ ይዘን ሰውቃ ስለማትችል አሁን ገና ራስ ስለሆነች እኛ እኔ አሹ ና ዘላ ሆነን ጸበል ልንወስደው ነው። ቢያንስ በጸበል መፍትሄ ያገኛል። ይሄ ነገር ማለት ከእግዚአብሔር በታች ስለሆነ እሱ ላይ እንትን ያለው ስለዚህ ጸበል እንወስዷለን። በጸበል ደግሞ የማይፈታ ምንም ነገር የለም። ጸበል ለወስድ ነው የመጣ ነው። አዎ እንግዲህ ቤተሰብ እንግዲህ አሹ ያው እስካሁን ድረስ የታገለ ነው ከራሱ ጋር። እንግዲህ በጣም ከባድ ነው፣ ይከብዳል። መሞ እና ጸበል ደግሞ ግዴታ መሄድ አለበት። እንደዚህ እየሆነ ምናምን የተሰቃየ መቆየት የለበትም። ግዴታ ጸበል ደግሞ መሄድ አለበት። ያው በምንችለው ለመውሰድ እንሞክራለን። እንግዲህ ዞላም ደርሷል፣ እየመጣ ነው። ያውና የመጣ ነው። እንግዲህ ዞላ ሲደርስ ደግሞ ያለውን ነገር ዞላ ደሞ በደንብ ያወራል። ዞላ ናና። ቆየክ ሰላም ነው። ሰላም ናችሁ? ሁሉ ሰላም? ሰላም ነው። ሰላም ነው። እንዴት ነው? ሰላም ነው። ሁሉ ሰላም አለን። አሹ እንዴት ነው? ደህና ነው። አሁን በእናትህ፣ ያው ግን እመሙ አልተውም። እመሙ አሁን እንትን ፀበል ምንድን ነው አልሄድም እያለ ነው። ጠዋት ትንሽ ፀበል አምጥቼለት ነበር። እሱን ቀምሶ ምናምን ይሻል ነበር። አሪፍ ነበር እና እኔ ደም ብቻ ምናምን ስለ ነበርኩኝ፣ ምናምን አልተመቻኝ ነበር። ና ትንሽ እንትን ነበረብኝ። ና ቆየ፣ በጣም ቆየ። አንተ ትንሽ ደቂቃ ቆይተናል። እናም በናት እኛ ኮ ውዬም ኮ ደንግጣ ምናም ልካን ኮ ነው። ዞላ ቀድማ አየች ኖ አዎ፣ አይታ ነው ደንግጣ። እኔ ኔ ደግሞ ገና ማወቂ ነው። እኔ ቤት አልነበርኩም። እሷ ደግሞ አላየችም ነበረ። እሷ እንዳየች ውዬ እንዳሳየቻል የፈጠነ ደወለችልኝ ከዛ፣ ቀጥታ ምንም ነገር ሳንይዙ እንግዲህ ይቅርታ አረ ምንም ማለት አንድ ላይ ማይ ማለት እንዲም ታሞ እየተጨነቀ ነበር። በጣም የሚገርም ሰው አሹ ነው። ቤተሰብ ምን እንደምላቸው አላውቅም። ስለአሹ ለውብዬ ያለው ቦታ በጣም ትልቅ ነው።

ገብቶኛል አንተ ነገር ገብቶኛል ግን አሹ መጨኮል የለብም ተቃጠብዙ ዞላሽ ምን ማድረግ አለብን እያበልኩ እኮ ያደርኩት ሹሽ ምን ላምጣለሽ

ትጠብቃለች በእኛ ምክንያት እንደዚህ የሆነ በቃ እኔ እኮ አሁን አሁን ከእንደገና እኔም ሌላ በደል ደርሶብኝ ነው የመጣሁት። ታውቂያለሽ ከእንደገና የሙባረክን አበል ምናምን እንበጥሳለን ምናምን ብለን ሄደን ነበረው ከውብዬ ጋር ከውብዬ ጋር ዛሬ ተገናኝተን ነገሮችን ለማስተካከል ምናምን ብዬ ነበረ። ከእንደገና ናሄ መቶኝ ፌንት ሰርቼ ነው ዛሬ ነቃው እኔ መቶኝ እኮ ፊንታ ሰርቶኝ፣ አሹ አሹ፣ አንተ የኔን እያየ የኔን ያየ እንዴት ሄዳለህ? እኔ እኮ የሙባረክ ማሳዝነኝ፣ እሷም ትዳሩ ማሳዝነኝ፣ በጣም ብዙ ነገሮች አሳዝነኝ ዛሬ። ከፊንታ አሁን ቅርብ ሰዓት ነው የእሱን የሙባረክን ለመበጠስ ስታገል እንደገና እጅ የራሱን የራሱ አልቻልኩትም፣ በቃ አልበጥሰው እ የሆነ ነገሩ ስብስብ ልባሃል። ውብዬ ደህና ነች። በእኔ በቃ የሆነ ታይም ፌን ተሰራውኝ። ከዛ በኋላ እነሱን ትን ካረጉኝ በኋላ የማውቀው አዎ፣ አውቃለች። ሁሉንም ነገር አውቃለች። እሷም እነሱ ናቸው የላቀች ወይሽ እንትን ቆይ አይታሻሹ ምን ላድርግ ሰላም ምን ላድርግ ግራ እሺ ምን ምን ላድርግ እሺ እኔ እኮ ነገሮችን አልስታከል ብሎኝ ነው ዳግዬ እኔ አሁን ምን ላድርግ እሺ አሁን የነበረው ነገር ነው ያልገባኝ እኮ ዳግዬ መሸቱን ያው እሱ እየተጨነቀ ነው ያደረው እንዴ ማታ አልተኛም እኮ ማታ እያሸሁት ነው ያደርኩት አሹዬ ማሸት ምናምን አይደለም ማሸት ምናምን አይደለም በቃ ወደ ነው የተወሰነ ቀን እዛ ተቀምጠቅ ፀበል መጠመቅ አለበት። ቀበል ሲነቃኝ ደናነ ጸበል እንዲወቀ የነ ሙባረክን ጉዳይ ለመጨረስ ሄጅ ነበር እኮ። ለዛ ነው ጠዋት ይዤ ሄዳለው ብዬ ነበረ። ከውብዬ ጋር አውርተን ምናምን ሙባረክ ይሄን ነገር ለመበጠስ ምናምን ብለን ሄደን ነበረ። ታውቃለህ? ከዛ ዛሬ እኔ አሁን ፌንት ሰርቼ ነው ዛሬ ነው የነቃሁት። ገባ ልክ ይኸው እሱ ገባል። እኔ እጄ ደህና ይሆናል ይመለሳል። ሲያስነካኝ፣ ሲያስነካኝ እጄ ደህና ይሆናል። እናንተ ላይም የሆነ ነገር እንዲፈጠር አልፈልገም። ፀበል ከሄድኩ ይተወኛል። ፀበል ሲነካኝ ይተወኛል። በቃ ዘለቀ እሱም ጸበል እንሂድ ብሏል። ትናንትና ያደገውን ነገር እኔም ልክ አይደለም ብያለው። ከዛ እኔ ያቃጥለኛል፣ እሱን ስጨነቅ ደግሞ አእምሮዬ ጉዳት ላይ ነኝ። አንተ በመጨነቅ ነው ነገሮችን የሁሉ ነገር እያሰብኩ እንደሆነ አውቃለሁኝ። ቆይ እኔ እንዴት ምን እንዳደረገኝ አላቅም። ዳጊ እኔ እኔ እንዴት እንዴት እንደመታኝ አላቅም። እኔ ሁሉ ነገሮችን እኔ ደህና ነኝ። እዚህ ጋር አካባቢ የሆነ ቦታ ብቻ መታኝ። ከዛ በኋላ እኔ አላቅም። አዎ ትንሽ ነው ያበጣው እንዴ? ለውን ግን አይ፣ አሁን እኔ አሹ፣ እኔ አሹ ብቻ ይቻለው አሹ፣ ወይኔ

ማውራት ይችላል። ምንድን ነው የሚያደርገው? እጄ በዘምዘኛል ያቃጥለኛል። በቃ ራሱ ምናምን አለው የለውም። በቃ አንዳንዴ ይነሳል እንደዚህ እየቆየ አንድ ሁለት ሰዓት አንድ ሰዓት፣ አሁን ደህና ነበርኩኝ እየቆየ ምናምን። አሁን ደህና ነው እሱ። ወደ ፀበል ውሰዳቸው በቃ እሺ፣ ምንድነው ማረግ ያለብን? እሺ ቆይ ይችላል እንዴ ነው ከህይወታችን ማጥፋት? ምን ምን ማረግ አለብን? መንገድ አለ ወይ ምትያዝበት? መንገድ አለ ወይ እኔ መንገድ አለ ወይ ምትያዝበት መንገድ ልጅቷን ለመያዝ እንኳን ብንሞክር የሆነ ነገር ብታደርግብን? ጭራሽ አሁን እየደረሰብን ያለው ነገር አብል እየነካን እየታመምን ያለ ነው። ምንድን ነው ግራ ይገባኝ። ና ደግፈው በል፣ በእናትሽ የነካን ሰዎች እኛ እንዲኮንን እነሱ እዛ እንዴት የተቃጠሉ እኔ ነው ነው ገባ እኔ ሁሉ ነገር እየደረሰ ነው፣ ግን አሁን ይህ ነገር መደረግ ያለበት ወደ ህግ ነው፣ ይህ ነገር መሄድ ያለበት በቃ የምታሰር ነው ያለባት። የሆነ ነገር ብታደርግበት አሁን ላይ ወይ እኛ ላይ ምን ይታወቃል? ዞላ፣ ይህ ነገር በምን አይነት መንገድ ነው የሚፈታው? በምን አይነት መላ? እስከ መቼ ነው እንደዚህ? ነው ቀስ እያለ አሁን የአሹ ነገር አውቀናል፣ አሹ ላይ አደረገችውን አውቀናል። መንካት የለብንም ከዚህም በኋላ እኔ እንዲየንኩ ያየ ሄደ እንዴት ትነካለህ? እኔ መቼ እንደኔ ሞኒ ወንድሜ ነኝ አሳስቦኝ ነው እያየህ ሙባረክ እህ ነህን ትዳራችሁን እያየሻለሁ እኔ ምን ላድርግ? ሚፍታን ታቋለ? አንድ ሚፍታ የሚባል ልጅ አለና የሙባረክ የቅርብ ጓደኛው በዛ መንገድ አድርጌ ነገሮችን ለመፍታት ለማስተካከል ነበር እየጣልኩኝ የነበረው። አይ መሄድ አልነበረብህም፣ ግን ይሁን። ያለፈው ነገር አልፏል። አሁን ደህና ነህ። ግን አንተ ዋናው እሱ ነው፣ ደህና ነህ። ስሜት ይሰማል። እኔ አንዳንድ ስሜቶች ይሰሙኛል። አሁን እኔ ውስጤት ጥሩ አይደለም፣ ገባ። ጭንቅላቴ ምናምን ትንሽ እያመመኝ ነው፣ ገባ። አሁን እነሱ ነው